ሲቀጥል እናት አዝና ትልቅ ደረጃ የደረሰ ሰው የለም። እናቱን አሳዝኖ የተሳካለት ሰው አይቻለቅም በሕይወት ዘመን። ብዙዎች ባለፈው ወር ውስጥ ሲነጋገሩበት ከቆዩት ጉዳዮች መካከል የፍቅር አጋሮቹ የዴዚና አሌክስን ጉዳይ የሚመለከተው በሶሻል ሚዲያም ይመላለስ የነበረው ዋነኛ ወሬ ነበረ። ጉዳዩን ለማስታወስ ያህል ዴዚ የምትባል በቲክቶክ አካውንቷ ብዙ ሺህ ፎሎወር ያላት ኑሯን በሀገር አሜሪካ አድርጋ የምትኖር በ19 ዓመት ዕድሜ ውስጥ የምትገመት ወጣት ልጅ ነበረች። ብዙም ፎሎወር ነበራት። በሌላ በኩል የፍቅር አጋሪ ነው በዚሁ ሶሻል ሚዲያ በቲክቶክ አውቂዋለው ያለችው አሌክስ የሚባል ኑሮውን በሀገረ አውሮፓ አድርጎ ይኖር የነበረ ሌላ ወንድማችንም ነበር። ታዲያ እነዚህ ሁለቱ ግለሰቦች በቲክቶክ በጣም ጠለቅ ያለ ትውውቅ እንዳደረጉና ትውውቃቸውን ማድጎ ወደ ፍቅር እንደተቀየረ በሚዲያው ሲሰራጭ ነበር። ከዛ በኋላ ሌላ ብዙ ሰዎች ያልጠበቁት ጉዳይ ተከስቶ ነበር። ይኸውም የዴዚ እናት የሆነችው ግለሰብ ወደ ሚዲያ በመምጣት ልጄን አድኑልኝ፣ የማይሆን ሰው ጋር ገብታለች። ይህ ልጅ አፈቀርኩት ያለችው ግለሰብ ፖለቲከኛ፣ ብዙ ከባባሩ ነገሮችንም የሚሰራ ነው። እኔ እናቷ ደስተኛ አይደለሁም። እባካችሁ ኢትዮጵያውያኖች፣ ተጽዕኖ ፈጣሪዎች ድምፅ ሁኑኝ ስትል ተሰምታ ነበር። ይህ ጉዳይ ከሆነ ሁለት ወር አልፎታል። በወቅቱ የተለያዩ ቲክቶክ ላይ የሚሰሩ አክቲቪስት ነን ባይ ግለሰቦች ታዋቂ ሰዎች ነን ባይ ግለሰቦች ኢንፍሉዌንሰሮች ስለዚች እናት ድምጽ በመሆን እናትሽ ያልፈቀደችውን የፍቅር ግንኙነት አቋርጪ ሲሉ ብዙዎች ድምፃቸውን ሰጥተው ነበር። ብዙዎችም በእናትየው በኩል በመቆም እባክሽ ዴዚ አሁን የልጅነት ዕድሜ ላይነሽ ብዙ ዋጋ ከፍላ ያኖረች ያሳደገችሽ እናትሽን አታስከፊ። ሁሌም እናት ጥሩ ነገር ነው የሚታያት መጥፎም ቀድሞ ስለሚታያት ነው እንደሳሳችልሽ፣ እባክሽ ቆም ብለሽ አስቢ በማለት ጭምር መልእክት ሲያስተላልፉ ተመልክተን ነበር። በሌላ በኩል ይኸውም በፍቅረኛዋ በአሌክስ በኩል ያሉ ሰዎች ደግሞ ፍቅር ገደብ የለውም፣ እናትየዋ ለምንድን ነው በዚህን ያህል ደረጃ ልጁን የጠላችው? ሁለቱ ከተዋደዱ መገናኘት አለባቸው ሲሉ በአሌክስ በኩል ያሉ ሰዎች ሐሳብ አስተያየት ሲሰጡ ቆይተው ነበር። ታዲያ እንግዲህ ይህ ጉዳይ በወቅቱ በሶሻል ሚዲያ አነጋጋሪ ሆኖ ከቆየ በኋላ ከሁለትና ከሶስት ወር በኋላ በአዲስ ማንም ባልጠበቀው ጉዳይ እንደ አዲስ መነጋገሪያ ሆኖ መጥቷል። ብዙዎችንም አስደንግጧል። ታዲያ ከሰሞኑ ዴዚ እና አሌክስ መገናኘታቸው ይፋ ሆኗል። ቪዲዮና ፎቶ ማስረጃዎችን በየቦታው ተሰራጅተዋል። ሁለቱም በጋራ ሆኖም የቲክቶክ ላይቭ ከወዳጆቻቸው ጋር ሲያደረጉ ተመልክተናል። ይህን ተከትሎ ታዲያ እናቷ በዚህን ሰዓት እንዴት ያለ ስሜት ውስጥ ትገኝ ይሆን በማለት ብዙዎች ስለ እናቷን መልእክት ያስተላልፋሉ። በሌላ በኩል ዴዚና አሌክስ በመገናኘታቸው ብዙዎች የተለያዩ የደስታ መግለጫ ሀሳብ መልእክታቸውን ሲያስተላልፉ ተመልክተናል። ጠቅለል ባለ መልኩ ከሰሞኑ በሆነው ጉዳይ የዴዚ እናት አለችበት ስለተባለው ስሜት፣ እንዲሁም በሌላ በኩል ሊያሾው በብዙ ዩቲውብ ቪዲዮ የምንመለከታት ግለሰብ ስለተናገረችው ወሳኝ ነጥብ በዝርዝር እናስደ እንገምጣችኋለን ሰላም፣ ውድ የሀገሬ ልጆች በያላችሁበት ሁሉ ሰላማችሁ ይብዛ። አዳዲስ በሆነ መረጃ ዛሬም ብቅ ብለናለ። ቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት ጠየቅን። ቀጥታ የሚዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። ጉዳዩም በደንብ በመግቢያ ነግሬያችኋለሁ፣ ተረድታችሁኛል ብዬም አስባለሁ። ከሰሞኑ የሆነው ነገር ብዙዎችን አስደንግጧል። ዴዚ ከምትሰራበት ቲክቶክ አካውንት ጠፍታ ነበር። ብዙዎችም ይህን ቲክቶክ መጠቀም ተወቾ ይያሉ ሐሳብ አስተያየት ሲሰጧት ነበር። በሌላ በኩል አሌክስም በቲክቶክ ሚዲያ በራሱ ሶሻል ሚዲያ ፕላትፎርሞች ጠፍቶ ስለነበር እነዚህ ልጆች ደብዛቸው ጠፋ፣ ያ ሁሉ ሰው ሲወርድባቸው ተለያይተው ቀሩ ወይ ሲሉ ብዙዎች ተደምጠው ነበር። ይሁን እንጂ ይህ ፍቅራቸው አድጎ ውስጥ ለውስጥም ተማክረው ጉዳዩም ወደ ሌላ ነገር ከፍ ብሎ ዴዚ ከምትኖርበት ወደ አሌክስ በመሄድ ሁለቱ በአንድ ላይ መገናኘታቸው ይፋ ሆኗል። በቪዲዮውም ቲክቶክ ላይቭም አብረን ተመልክተናቸዋል። ብዙ ሰው በዚህ ቪዲዮ ሀሳብ አስተያየቱን አሁን ድረስ እየሰጠ ይገኛል። አንዳንዶች ፍቅር ገደብ የለውም ፍቅር ይኸው፣ ምንም ነገር አያሸንፈውም። ፍቅር ሁሌም አሸናፊ ነው የሚሆነው። ፍቅር ስላሸነፋት እሱ የሚኖርበት ቦታ ድረስ በመሄድ ተገናኙ እያሉ ብዙዎች ስለ ፍቅር አስተያየት ሀሳብ ሲሰጡ ተመልክተናል። በሌላ በኩል ያሉ ወገኖች ደግሞ እናትየው የተናገረችውን ቃል በማስታወስ ይቺ ልጅ የምትሰበርበት ጊዜ እሩቅ አይሆንም፣ ሁልጊዜም እናት ለልጇ የምታስበው ጥሩ ነገር ነው። እናቷ ያልመረቀችው፣ እናቷ ያልተደሰተችበት ነገር አይ ሰምርም ሲሉ መልእክታቸውን እያስተላለፉ ይገኛሉ። በተለይም በዩቲዩብ ብዙ ሐሳብ አስተያየት የምትሰጠው ሊያሾው ደጋግማ አሁን ላይ ለእናትየው ድምጽ እየሆነች ትገኛለች። እባክሽ ዴዚ ቆመሽ አስቢ፣ እናትሽን አምልጠሽ ሄደሽ፣ እናትሽ ያለችሽን ምክርም ሳትሰሚ፣ እናትሽ የነገረችሽንም ነገር ሳትቀበይ የወሰንሽ ውሳኔ ዋጋ ያስከፍልሻል። ቆም ብለሽ አስቢ። ማንም ሰው እናቱ አዝኖበት የቀናው ሰው አላቅም ስትል ሊያጠንከር ያለ መልእክቷን ለዚች ታዳጊ ልጅ ስታስተላልፍ ተመልክተናል። በዩቲዩብም በቲክቶኳም ደጋግማ ስለ እነዚህ ግለሰቦች ቪዲዮ ሰርታለች። ይህንንም አስመልክቶ ነው ብዙዎች በእናቷ በኩልም በመሆን እረባካችሁ ለእናትየዋም እኮ ድምፅ መሆን ያስፈልጋል። ይቺ እናት በሰው ሀገር ልጇን እዚህ ቦታ ለማድረስ ብዙ ዋጋ ከፍላ ብዙ ነገር ሰርታ፣ ሁለት ስራን እየሰራች ልጇን አንቀባራ አስተምራ እዚያ አድርሳ፣ ዛሬ ልጅቷ ወንድ ወዳ ወደ ሌላ ሀገር ለዛውም እናቷ ሳትደሰት እናቷ ማጥፋት ፈቅድላት የን ውሳኔ ወስና ልጁን ለማግኘት የሄደችበት ርቀት እጅግ ያሳዝናል። እባካችሁ ለእናትየውም ድምፅ እንሁን እያሉ ይገኛሉ። እናትየው በአሁኑ ሰዓት ላይ ስላለችበት ነገር ጭምጭምታ ተሰምቷል ተብሎ በውስጥ የደረሱ መረጃዎች አሉ። ይኸውም እናትየው አሁን ላይ በልጄ ምንም አይነት ውሳኔ መወሰን እንዳልችል ነው የሆንኩት። ብቻ ጥሩ ነገር ሁሉ ይግጠማት። ድሮውንም እሷን የምቆጣው በየጊዜውም የምጨቃጨቃት እንደ ማንኛውም አበሻዊ እናት ለልጄ ስለምሳ ሳ መጥፎን ቦታ ወድቃ እንዳትቀርብኝ እንዲሁም የገጠመችው ልጅም ጥሩ ነው ብዬ ስላላመንኩ ነበር የተጨቃጨቅኩት። አሁን ግን ከአቅሜ በላይ ሆኗል ስትል እናት መልእክቷን አስተላልፋለች ተብሎ አሁን ላይ ሚዲያ ላይ የተለያዩ ጭምጭምታዎች እየተሰሙ ይገኛል። የእውነት ይህ ነገር እጅግ ከባድ ነው። ፍቅር ምን ያህል ኃይል እንዳለው ብዙ ሰው በእነዚህ ወጣቶች ተመልክቷል። ይሁን እንጂ ይህ ፍቅር ደግሞ ቤተሰብ፣ በተለይ ደግሞ እናትየው ያልፈቀደችው መሆኑ ደግሞ ብዙዎችን አስከፍቷል። እባክህ ወንድማችን፣ አሁንም ቢሆን የእናት አንጀት አይችልምና እናትየዋ ተደስታ መርቃ እንድትሸኛችሁ እባክህ ለእናትየዋ ክብር ይኑርህ፣ እንዲሁም ይቅርታ ጠይቅ ሲሉ ብዙዎች አሁን ድረስ መልእክት እያስተላለፉ ይገኛሉ። ከሶስት ወር በነበረው የላይቭ ቆይታ ሲጨቃጨቁም በነበሩበት ጊዜ አሌክስ የሚባለው ግለሰብ የዴዚን እናት የተለያዩ ንግግሮች ሲናገር ነበር። በዚህም በኩል የዴዚ እናትም እልህ ተጋብታ የዴዚን ፍቅረኛ የሆነውን አሌክስ ብዙ ነው ነገር ተናግራለች። ይሁን እንጂ ያ ሁሉ ጊዜያቶች ደግሞ አልፈው ሁለቱ ፍቅረኛሞች ነን ያሉ ግለሰቦች ምንም ኃይል ሳያግዳቸው አንድ ላይ መሆናቸው ተሰምቷል። ብዙዎች አሁን ድረስ እያሉ ያሉት እባክህ ይቺ ልጅ አንተን አምና ከምትኖርበት ሀገርም አንተን ብላ በተለይም እናቷም እያዘነችባት በብዙ ጣውረድ ያሳደገች ወላጅ እናቷም እየተከፋችባት አንተን ብላ መታለች እባክህ እንዳትጎዳ እህታችንን እያሉ መልእክትም የሚያስተላልፉ አልጠፉም። በዛም ማለ በዚህ ዴዚ እና አሌክስ ዛሬ ላይ ተገናኝተዋል። ብዙዎችም ለዚች ወጣት መልእክታቸውን እያስተላለፉ ይገኛሉ። ፈጣሪ አምላክ ለአንቺ የሚቀናሽን ያጋጥምልሽ። ምንም ቢሆን ግን ወልዳ ያሳደገችሽ በብዙ የአሜሪካን ውጣውረ ኑሮ ውስጥም እዚህ ድረስ ያደረሰችሽ እናትሽን ግን የምትከፋበት ነገር የትም ማያደርስሽም። አሁንም ቢሆን ቆም ብለሽ አስቢ። እናትሽ የተደሰተችበት የመረቀችሽ ነገር ነው ትልቅ ቦታ ሚያደርስሽ ሲሉ ብዙዎች መልእክታቸውን አስተ ተላልፈዋል ማለት ነው። እንግዲህ ጠቅለል ባለ መልኩ ሁለቱ ግለሰቦች ተገናኝተዋል። ፈጣሪ አምላክ እንደው የእውነተኛ ፍቅር አድርጎላቸው ማንም ማንንም ሳይጎዳዱ የሚኖሩበት እንዲሆን የእውነት ከልብ ተመኝተናል። መገናኘታቸው ካልቀረ እሱም እንግዲህ ያለውን ችግር ፈቶ እናቷንም በሰላማዊ መንገድ ይቅርታ ተጠያይቀው ጥሩ ነገር እንዲኖሩ ነው ምኞታችን። ያም ሲሆን ነው የሚባረከው ብለን እናስባለን። ጠቅለል ባለመልኩ ይዘንላቸው የመጣነው ነው መረጃ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ሰላሙን ሁሉ ሁላችሁ ሰላም